አሰላሙ አለይኩም ራህመትላሂ ወበረካቱ። እንግዲህ ዛሬ ሳ ቦሳ አሰራር እዜላቸው መጥች አለው አብረን እንከተል ማለት ነው። አሰላሙ አለይኩም ራህመትላሂ ወበረካቱ። የቻና ቤተሰቦች እንዴናችሁ? ሰላም ናችሁ? ሰላምናችሁ ብዙ ሰላም ሰላም እንግዲህ ዛሬ ሳምቡሳ ነው እላችዋለሁ፣ እንደ እንዳያችሁት ማለት ነው። እንግዲህ ዛሬ አሰር ላይ ምን ልስራ ምናምን ስትለው እንዳንዴ የሳምቡሳ ቀላል የድንች ሳምቡሳ መስራት ትችላለች። በነገራችሁ ግን ጉንፋን ሊዘኝ ነው መሰለኝ። አይ ጉድ እኮ ነው። እና ማለት ነው እንግዲህ ዛሬ ሳምቡሳ ነው የማሳያችሁ ማለት ነው።

ማለት እንዳለብኝ አንዳንዴ ሳንቡሳ የረመዳን ጊዜ ነው፣ የጾም ጊዜ ነው የሚጠበሰው የሚባልን ጊዜ አለ። ግን እንደዚህም አንዳንዴ አተር ላይ ምናምን ማለት ነው፣ ተሻሂ ጋር ተቡና ጋር ይበላሉ ማለት ነው። ደስ ይላቸዋል ሳንቡሳ ማለት ነው። ያ በንጹህ ዘይት ዘይቱ ንጹህ መሆን አለበት፣ እቃው ንጹህ መሆን አለበት፣ በንጹህ ዘይት መጠበስ አለበት እላቸዋለሁ። እንግዲህ ዛሬ እንደምታዩት ማለት ነው ይዘን ብቻ እንግዲህ ማለት ነው ለአንተ ነበረ ለመቅረፅ ማለት ነው አንዳንዴ ያለብኝ ማለት ነው እና ሌላ ግን ያስተካክል ያስተካክልልኝ ቁራን ምናምን ነበረ ያልኩኝ። አሁን ግን አልሀምድሊላህ አመሰግናለሁ። ጥሩ ሁኔታ ላይ ነኝ ያለሁት። የአትክልት ሰብሎች አንዳንዴ ሁላችን ነው ጎማቸው ምን የሚሰራል፣ ግን አንዳንዴ ደግሞ ደግሞ ማለት ነው በጣም ነው የሚያምረው። እንዴት ነው የሰራሁት? ድንቹን ቀቅ አልኩት፣ ድንቹን ማለት ነው። ከዛ ሽንኩርት የሚያረኩት ሽንኩርት ማለት ነው ከዛ ካሮት በትንሿ በደቃቃ አቋም ማለት ነው። እሱን ፈቅፍቄ የጨረስኩ በኋላ ሽንኩርቱን እና ካሮትን የጠበስኩት ልክ ቀይ እስኪሆን ጠበስኩት። ከዛ የተወሰነ ትንሽ ምን አረግኩበት? በአንዱ ስልኬ እንዲህ ብሎኝ በአንድ ስልኬ የገለበጥኩት ነው። በአንድ ስልክ ገልብጬ አይገርምም? እናንተ እንትን ያልንም አይነኝም አንድ እኮ አይነኝም። ከዛ ወደ ትንሽ ሳር አለ እንደ ፓውደር ነገር እንደ በርበሬ የሚመስል እሱን ጨመርኩበት። አቁላላሁ ዘይቱ እንትን እንዳይልባችሁ፣ ጥፍት አድርጋችሁ አውጡት። ዘይቱ ጋር ካወጣችሁ ሰምቡታው ይተኛል። ይተኛል ከእሺ የሚል ባህሪት የለውም፣ ይተኛል ማለት ነው። ግን ዘይቱን ጠፈር አድርጋችሁ በፈለገ ዘይት ጨምራችሁ ስታወጡት ሰምቡታው እራሱ ይበላል። ራሱ በጣም ነው ከእሺ የሚለው ማለት ነው። እና እሱን ጨምር አቁላላ ከዛ በኋላ

ሚያመለክቱት አሳሳች ነጻ ላሉት ወይም ፈጣን መንሴዎች ነበረ። ከቤተ መፅሐፍ አሁን ደግሞ ሙከየፌን አያችሁት። ሙከየፌን ተሰርተውልኝ ነበር። በዚህ በፊት በጣም ሙቀት ነበረ። ልሙቀት ልሙቀት ያልኳችሁ ነበረ። አሁን ግን አሁን ግን ተሰርተውልኛል እላችኋለሁ። ተስተካከለልኝ ሽፋን ያለው የመብራት በጣም ውቃት ነበረ ነው። አሁን ሁሉም ነገር የተስተካከለልኝ ነው እሱ ማለት ነው። ሁሉም ነገር እያስተካከሉልኝ ነው። ትንሽ ዋይፋይ ነበረም ይመጣል።

በቃ ብዙ ነገሮች የተለያዩ ሊሆኑ አይችሉም፤ ግን ለብዙ ጊዜ ለትምህርት ዳሰሞች ወይም ለሶስት ወይም ለአራት ወራት ትልቅ ሆቴል ምንም አያደርግም ከትንሽ ሆቴል ተመታችሁ ወደ ትልቅ ነው ምትሄዱት ማለት ነው። ማለት ነው እውነቱን የሚነሱት። ሻሂ አዙራችሁ፣ ሻሂ ስጣችሁ ብዙ ደረጃ ማለት በትልቅ በትልቅ እና በትንሽ ሆቴል ምናምን ታክሲ ማለት ነው። ከትንሽ ተነስተን ወደ ትልቅ ከትልቅ ተነስተን ወደ ትንሽ እንሸጋገራለን እላቸዋለሁ እንደምታዩት ማለት ነው ጊዜ በዚህ ሁኔታ ባባረበት ሁኔታ ለውሃ አይጠርጥርም ሲሉ ነው ማለት ነው። እንደምትወዱ እና የሆነ ግን፣ ሀገራችን ገብተን ግን መኖር እንችላለን ወይስ? ብዙ ብዙ ነገር የሚላቸው እና እንችላለን ይሻላል፣ በለፍቃድ እንሰራለን ሀገራችን እያበቃለን ሀገራችን ገብተን እንሰራለን እናደርጋለን እንላለን። ይሁን እራሱ ከሰራን እኮ ብዙ ውጤት ብዙ ለውጥ እናመጣለን። ከትንሽ ተነሳን ወደ ትልቅ እንዘዋወረው እንጂ በአንዴ ወደ ትልቅ አንደርስም። ስለዚህ ተስፋ መቁረጥ የለብንም።

እና ሰላም እንትን ብለን በዚህ በዚህ እንደዚህ እንደዚህ ወደ ትልቅ ደረጃ መድረስ እንችላለን። ትልቅ ቦታ ትልቅ ቦታ አሄድ ብለን አላማ ካለ ትንሽ ወደ ትልቅ ደረጃ

ወይም የሚወዱት ማለት ነው ነው የሚወዱት ብሪያኒ በጣም ነው የሚወዱት። ያን ብዙ ማሰሮላቸው ጠዋት ጠዋት ቁርስ ብዙ ማለት ነው አንድ ተጠብቀው ይሄን ይመስላል። እላቸዋለሁ እንደምትወዱት ተስፋ አደርጋለሁ። ሼር ላይክ ያደረጋችሁ አበረታቱ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ይላችሁ። ባይ ባይ። እወዳቸዋለሁ ሁላችሁም ማለት ነው። ባይ።